ህወሓት አሁን ህልውናውን ለማስመለስ እንደው ጠመንጃ ያነሳውን ከሻቢያ ጋር አብሮ ውጊያ ይገጥም ይሆን? ወደ ጦርነት ይገባ ይሆን? ይሄ ነው ትልቁ ስጋትና እርስዎ ምን ይታዩዎታል? ትልቁ እሱ ነው። እንግዲህ እኔ አዝማሚያውን ያለውን ሁኔታ ነው መግለጽ የምችለው። ህወሓት በፖለቲካዊ እና በህጋዊ ሰላማዊ መንገድ ሄደውን ከእንግዲህ ፓርቲ ሆናለሁ ብሎ የሚያስብ አይመስለኝም። ህወሓት በቃ በጦርነት ለመኖር የሚፈልግ ድርጅት በጦርነት በእልጡና የሚለው በክንዳችን ነው ስልጣን የምናገኘው፣ በሀይላችን በጉልበታችን ነው ስልጣን የሚገኘው ብሎ የሚያምን ሁሉ ጊዜም ይሄ ስልጣን የሚመነጨው ከጠመንጃ እንጂ አፈሙዝ እንጂ ከህዝቡ ህንታ ብሎ የማያምን ድርጅት ነው። ይሄ በግልጽ እያሳየው ነው፣ አሳይቶታል አሁንም። ስለዚህ ሁሉ ጊዜ ጦርነት የመኖሩ መሰረት የህልውና መሰረት ጠበንጃ እንደሆነ ነው የሚያምነው። ይህን ስታስብ በሰላም ያስባል ቁጭሎ ተረጋግቶ ስለ ሰላም ያስባል ብሎ አይታሰብም። በዚህ የሚሆነው ደግሞ ያለውን ቀዳዳ ሁሉ ይጠቀማል። ከውስጥ እንዳየነው ድርጅት ሆኖ እያለ ሰራዊት የእኔ ነው ያለው ሰራዊት ይሄ እንግዲህ ከፖለቲካ አንጻር ተቀባይነት የለውም። የፖለቲካ ፓርቲ የጨዋታ ህጉን መከተል ያለበት በፖለቲካ አግባብ እንጂ በኃይል በጥንቻ መሆን የለበትም። ይህን ይህን ተላልፏል በተግባርም እዚ ያሉትን የታጣቂ መሪዎች ይዞ ነው ህልውናውን ያስቀጠለው። ይህ ሌላ ሌላ መሰረት አልነበረውም። ስለዚህ ይህን ስታይ በጉሉ በጦርነት ከጦርነት ውጭ እሳቤ ያለው አይመስለኝም በአሁኑ ጊዜ፣ ምክንያቱም ፖለቲካውን በልቶ ጨርሷል። ፖለቲካው እንደማይዋጣው፣ ሰላማዊ መንገዱ እንደማይዋጣው የተረዳ ድርጅት ይመስለን። ስለዚህ ከውስጥ ታጣቂዎችን ይዞ ነው አሁን ቆሞ ያለው። ከውጭም ቢሆን ከሌሎቹ ሀይሎች ጋር የሚተባበር መሆኑ ተደጋግሞ ተገልጿል። ከሻቢያ ጋር የትግራይን ህዝብ አጠፋለሁ ብሎ ስትራቴጂ ከነደፈው ድርጅት ጋር ራሱንም ህወሓትንም ይሁን የትግራይን ህዝብ ካላጠፋ እኔ እዚህ አካባቢ ሀይል አልሆንም፣ ስጋት አለብኝ፣ የህልውና ስጋት አለብኝ። ከሚያም ብሎ ከሚያምነው ጋር ነው እየተሞዳመደ እና የተቀራረበ ያለው። ግልጽ ነው የወጣው ነገር ማለቴ ነው። ስለዚህ ይህን ሁሉ ሲያደርግ ለሰላም አይደለም። ከሻዕቢያ ጋር መቆራኘት ማለት አገር ለማፍረስ አገር ለማመስ አገር ለማጥፋት መስማማት እንጂ ከሌላ ሌላ ያለፈ አላማ ከዛ ያለፈ አላማ አይኖረውም። ስለዚህ ይህን ሁሉ ስታይ ወደ ጦርነት እያመራ ነው። ከሌሎችም ከዛም አልፎ ከሌሎች ኃይሎችም እንዲሁ እንደሚገናኝ እኔ መረጃውም አለ መረጃው አለኝ ከሌሎች ኃይሎችም ከሻዕቢያ ውጭ ከነማ ለምሳሌ ጋሽገና ለጊዜው እኔ ይህን አገጸውም ግን እንዳለው አቃለሁ እኔ ስለዚህ ይህን ሁሉ ሲያደርግ ለጦርነቱ ጦርነቱ እየተዘጋጀ እንደሆነ ያሳየኛል። በሌላ በኩል ግን በሌላ በኩል ግን የምር ይሆን ወይስ ለስሙላ ትናንት ያወጣ መግለጫ፣ ግን ደግፈዋሉ ማለት ተሰርዣለሁ፣ ግን ይሄ ነገር ከፕሪቶሪያ ስምምነት ውጭ ስለሆነ እንደገና እነዚህ አስማሚዎች፣ በተለይ የአፍሪካ ህብረት እንዲያየው ብሎ ደብዳቤ ጽፏል። ይሄ በጎ ነገር ነው። እንግዲህ ይሄ ለፖለቲካ ፍጆታ እያደረገው ነው ወይስ ከምር ሰላም ፈልጎ ከምር በሰላማዊና ህጋዊ መንገድ መንገዱን ለመሄድ ፈልጎ የሚለው እጠራጥረዋለሁ። ምክንያቱም ከዲፕሎማሲ አንጻር አያዋጣውም፣ ከሻቢያ ጋር መሰባሰብ ከዲፕሎማሲ አንጻር ጦርነት መክፈት አያዋጣውም። ከፖለቲካም አንጻር ጦርነት ህዝቡ አይፈልግም፣ ጭራሽ ወጣቱም አይፈልግም። ታጣቂም ቢሆን አብዛኛው ታጣቂም ቢሆን ጦርነት አይፈልግም። አሁን ስለዚህ ይሄ ነገር ተገንዝቦ እንግዲህ ጦርነት አያዋጣኝም ስለዚህ በህጋዊ መንገድ እሄዳለሁ ብሎ ከሆነ ይሄ ጥሩ ነገር ነው፣ በዛ መንገድ መሄድ አለበት እስከ መጨረሻ ድረስ የሚል አለኝ እና የትናንትናው መግለጫው ከምር አምነውበት እና በዛ መንገድ እሄዳለሁ ብሎ ካሰበ ጥሩ ነው። በዛ ይሄ አስማሚዎችም በፖለቲካ አንጻር ሊፈታ ይችላል፣ ልክ ጦርነት እንደቆመበት አሁን የህወሃት ጉዳይም ከፖለቲካ አንጻር ከመንግስት ጋር እና ከአስማሚዎች ጋር በሚደረገው ውይይት መፍታት ይቻላል። ይሄ ነው የኔ እምነትም። ግን ይሄን እንደ ስል ለፖለቲካ ፍጆታ ለዲፕሎማሲያዊ ፍጆታ ሊጠቀምበትም ይችላል። ምክንያቱም የአውሮፓ ህብረት ይሆን አሜሪካኖች፣ ሌሎችም ሀይሎች ጦርነት እንዲከፈት አይፈልጉም። ጦርነት ቢከፍት ይቃወሙታል እንጂ የሚደግፉት አይመስለኝም አሁን በአሁን ጊዜ እኔ ያየሁት ከዲፕሎማቸው አካባቢም እንዳዳመጥኩት አሁን ጭራሽ ትግራይ ውስጥ ጦርነት አይፈቅዱም። ከሻዕቢያ ጋር የሚደረገው ግንኙነትም አይፈቅዱም እና ይህ ሁሉ ተዘራርቦ ይህን ዲፕሎማሲያዊ ነገር ለማትረፍ ብሎ ከሆነ አያዋጣውም። አስቸጋሪ ነው። መልሶ ህዝቡን ወደ ጥር መሬት ላይ የሚያደርገውን ነገር ስለማይ ነው። እንግዲህ ይሄ ከምር ለሰላማዊ ሂደት ለህጋዊ መንገድ ተከትሎ ህልውናውን ለማረጋገጥ እየፈለገ ነው ወይስ የጠርነቱ አንድ ገጽታ የጠርነቱ አንድ አካል አድርጎ ይህን ተጠቅመው በዲፕሎማሲ መስክም በመሳሪያ መስክም፣ ምክንያቱም ታች ላይ የማየው ትግራይ ውስጥ እንግዲህ ደብረጤር የተናገረውን በግልጽ ማወቅ ያስፈልጋል። የደቡብ ዞቡን በደቡብ ዞቡ ላይ ዛቻ ፈጽሟል። በሀይላችን እናስወግደው ያለውን አስተዳደር ብለው ስለዚህ፣ አሁንም ሀይል እየተጠቀመ ነው ያለው ውስጡ ውስጡም ካድሬዎቹ እያሉ ያሉ ከእንግዲህ ይሄ መንግስት ወድቋል የሚል ከአሁን በፊት የተሳሳተው ግንዘማቸው እንግዲህ፣ ከተለያዩ ከካድሬዎችም ሰሞኑ በግብጽ ቀርቧል። አንድ ጸጋይ ገብረመድ የሚባል ካድሬ ያቀረበው ነገር አለ ግምገማ ማለት ነው። የአዲስ አበባን መንግስት የአራት ኪሎን መንግስት ጥለው የሽግግር መንግስት ለማቋቋም ሰነድም ጭምር የተወያዩበት ሁኔታ እንደነበረ ከአሁን በፊት ጌታቸውም ብሎታል። ሶስት ወር በሶስት ወር ውስጥ አዲስ አበባ እንገባለን የሚል እቅድ ነበራቸው እና ይሄ የተሳሳተ ግምገማ፣ ይሄ የተሳሳተ ስሌት አሁንም አላቸው ከሻቢያና ከማፋኖም ከሌሎችም ሀይሎች ጋር ሆነን መንግስትን በአጭር ጊዜ እንጥለዋለን የሚል ካድሬዎቹ በይፋ እየተናገሩ ነው ያሉት። ሌላ ደግሞ እንደ አላማም አሁን ትግራይ ነፃ እናወጣለን የሚላል። ህወሓት ትግራይ ነፃ ማውጣት አይችልም የለውም፣ ብቃትም ፍላጎትም ሁሉም ነገር የለውም። ስለዚህ አንስቶታል። ይሄ ዲፋክቶ የሚሉት ዲፋክቶ መንግስት መፍጠር ነው የሚል ይዟል። ይህን ማስፈጸም የምትችለው ከህግ አንጻር አይደለም፣ በጦርነት ካልሆነ በስተቀር በሌላ መንገድ ሊያስፈጽመው አይችልም፣ ህወሓት ማለት ነው። ስለዚህ ይህን ስትመለከት ደግሞ የምር ይሄ የሚያቀርበው ነገር በሰላማዊ መንገድ እቀጥላለሁ፣ ከፌዴራል መንግስትም ጋር እነጋገራለሁ፣ ከአስማሚዎችም ብለው ማን ነው ለአፍሪካ ህብረት የጸጥታ ኃይል ክፍሉም እንዲሰበስብ ያቀረበው እኔ አዎንታዊ አድርጌ ይወስዳለሁ። መንግስትም ይሄን ማየት ያለበት ይመስለኛል። እና በድርድር በድርድር እንግዲህ ጉዳት የለውም። እንደ ፓርቲው ነው እስከቀጠለ ድረስ፣ እንደ ፓርቲ ነኝ ብሎ እስከቀጠለ ድረስ እኔ የሚያመጣው ነገር የለም። እንደ ኃይል ነኝ ወታደራዊ ኃይል አለኝ፣ ክንፍ አለኝ፣ ጦር አለኝ። ስለዚህ በዚህ መንገድ ዓለም አይናት ሰጥማለሁ እስካለ ድረስ ነው ችግር እንጂ እንደ ፖለቲካ ኃይል ለመቀጠል የሚደረገው ድርድር እኔ ደግፈዋል። ቢሰርዘውም ምርጫ ቦርድ ቢሰርዘውም ይሄ እንዲቀጥል እና አትሊስት የሄድ መግለጫ በተናጠል ሳይው አዎንታዊ ነው ብለዋል። ህወሓት በመሰረዙ የተነሳ የፕሪቶሪያ ሰላም ስምምነት ባለቤት አልባ ሆኗል የሚለው ይገኝበታል። ህወሓት መሰረዙ በአጠቃላይ የትግራይ ፖለቲካ ላይ ምን እንድምታ አለው? እንዲሁም የፕሪቶሪያ ስምምነትስ ባለቤት አልባ ሆኖ ቀረ ወይ? እንግዲህ መጀመሪያው የመጀመሪያው ይሄ ፕሪቶሪያ ስምምነት ባለቤት አልባ አይደለም፣ ህወሓት ቢሰረዝም። ምክንያቱም የፕሪቶሪያ ስምምነት የተሰፈረመው በእርግጥ በህወሓትና በፌዴራል መንግስት መካከል ነው። በወቅቱ መንግስት ስላልነበረ የሚወክል መንግስት ስላልነበረ የተሻለው ድርጅት የነበረው ህወሓት ነበርና ህወሓትና ያው የፌዴራል መንግስት ተፈራርመዋል። ከዛ በኋላ ግን ትግራይ ውስጥ መንግስት ተቋቁሟል። እንግዲህ ህዝብን ሊወክል የሚችል መንግስት ነው እንጂ ፓርቲ አይደለም። ፓርቲ እንደ ሌሎች እዛ ያሉት ፓርቲዎች ይወዳድራል። ስለዚህ ተቀራራቢ ተቀራራቢ ህዝብ እንዲወክል የሚችለው መንግስት እንጂ ፓርቲ ሊሆን አይችልም። ይሄ አንዱ መታወቅ ያለበት ይመስለኛል። ህወሓት ደግሞ የፕሪቶሪያ ስምምነት የፈረመው በወክልና ህዝቡን ወክያለሁ ብሎ ነው እንጂ ራሱ ብቻው እንደሻው የሚያደርግና እሱ ሲኖር የፕሪቶሪያ ስምምነት የሚኖር እሱ በማይኖርበት ደማ የፕሪቶሪያ ስምምነት የማይኖርበት ሁኔታ አይኖርም። ለምን የሆነ ውክልን አይኖረዋል። ህዝብ እኳ አሁን እኮ አጠቃላይ ጊዜያዊ መንግስት ነው የህዝብ ወኪል እንጂ ህወሀት አይደለም። ለዚያ ፊርማ ደርሰዋል። ከዛ በኋላ ግን የሚወክለው ማለት በንድፈ ሐሳብ ደረጃ ፓርቲዎችንም፣ ሲቪል ማህበረሰቡንም፣ ሌሎችንም ባለድርሻ አካላት የሚወክለው መንግስት ነው እንጂ ፓርቲ አይደለም። ፓርቲ እንደ ሌሎቹ ፓርቲዎች መወዳደር ያለበት እንደ ሌሎቹ ፓርቲዎች ሀሳውን መስጠት የሚችል ነው እንጂ መንግስት ከተቋቋመ በኋላ እኔ ነኝ ወኪል የሚል ከሚለው ነገር አያስኬድም። መንግስት ነው የበላይ፣ ሱፕሪም ወኪል የህዝብ እንጂ ፓርቲ አይደለም እና ይሄ መንግስት ሊቀጥለው ይችላል አሁን ያለው ጊዜያዊ መንግስት ድርድሩን ውይይቱን የፕሪቶሪያ ስምምነቱን ሊያስቀጥል ይችላል። እንግዲህ የተሳሳተ እሳቤ አለ ከጀምሮ ህወሓት እኔ ስለፈረምኩ እስከመጨረሻ መጨረሻ እኔ ነኝ ባለቤት የፕሪቶሪያ ስምምነት የሚለው ነገር ጭራሽ የተሳሳተ ነው። ጭራሽ የተሳሳ ነው። ባለቤቱ ህዝብ ነው። ለህዝብ ደግሞ ቀረቤታ ያለው ውክልና መንግስት ነው። እንግዲህ እና ይቀጥላል፣ ይቀጥላል። ስምምነቱ ያኔ መንግስት ስላልነበረ ነው። ህወሓት ፕሮክሲ ነው እንደ መንግስትም እንደ በዛን ጊዜ የፕሪቶሪያ ስምምነት የፈረመው ሌላው እዚ ጋ ግን ዳሽገብሩ እዚች ጋር ግን ራሱ የፌዴራል መንግስቱ ከፕሪቶሪያ ስምምነት ቀደም ብሎ ወደ ፕሪቶሪያ ሲካሄድ እኔ የማውቀው ህወሓትን እንጂ የትግራይ መንግስት የሚባል የለም ብሎ መግለጫ መስጠቱ ይታወሳል። ገባ የፌዴራል መንግስቱ ከህወሓት ጋር የተፈራረመ መፈራረምን ፈልጎት ያደረገው አይመስሎትም። አይደለም፣ እንግዲህ ያኔ መንግስት እንኳ አልነበረም። ታጣቂ ውጊያ፣ የአመፅ እንቅስቃሴ ነው የነበረው እንጂ መንግስት ፈርሷል እኮ ተፈርሷል በሁለት መንገድ ነው የፈረሰው። አንዱ የተካሄደው ምርጫ ህገ ወጥ ነው፣ የሀገሪቱን ህግ የተከተለ ህገ መንግስቱን የተከተለ አይደለም የሚል ነው አንዱ። እንጂ የተመረጠ መንግስት ቢኖር እና ህጋዊነት የነበረው መንግስት ቢኖር የሚደራደረው መንግስት እንጂ ፓርቲ አይሆንም ነበር። ስለዚህ በወቅቱ እንደዛ ያለው ያን መንግስት አላውቅም ከሚል እና አሁን ቀረቤታ ያለው ቀረቤታ ያለው ስለ ለመምጣት ቀረቤታ ያለው ህወሓት ስለሆነ ብሎ ነው የፈረመው እንጂ መንግስቱን ላለማወቅ፣ ምክንያቱም ህገ ወጥ ነው ከህግ ውጭ ነው የሚል ሚዎችም መንግስትም ስለሚያምን ነው። ምክንያቱም በህገወጥ መንግስት ከዚያ በኋላ ደግሞ ሁለተኛው ነገር ፈርሷል እኮ መንግስት እኮ ህዝብን ሲያስተዳደር ቁጭ ብሎ ሲመራ ነው መንግስት የሚሆነው እንጂ ፈርሷል። ከጦርነቱ በኋላ መንግስትም ፈርሷል። ስለዚህ መንግስት በሌለበት ስለፈረሰም ብረውንም ቢሆን በህግ የተቋቋመ ስላልነበረ ያው መንግስት ስላልነበረ ድስ ቀረቤታ ያለው ተስማምተ ሊወክል የሚችል ህወሀት ነው ከሚል የተነሳ እንጂ በሌላ ምክንያት አልነበረም። የመንግስት ህሳቤም ይኸው ነበር። አሁን ግን መንግስት አለ። መንግስት አለ። በፕሪቶሪያ ስምነት መሰረት የተቋቋመ መንግስት አለ። መንግስት በእንግዲህ፣ በጀቱም አጠቃላይ ለህዝብ የሚያስፈልገው ነገር እኮ እየተላለፈ ያለው በመንግስት ነው እንጂ በድርጅት አይደለም፣ በህወሓት አይደለም። ህወሓት እንደ አንድ ፓርቲ ህጋዊ እስከሆነ ድረስ በዚህ ፕሪቶሪያ ስምነት አዛሙን ሊያቀርብ ይችላል፣ ይሄ ሁሉ ሊያደርግ ይችላል። ከዛ በዘለለ ግን ወሳኙ አሁን ከህግም አንፃር ከፖለቲካ አንጻር ህዝቡን የሚወክል መንግስት እንጂ ፓርቲ ሊሆን አይችልም። ከፕሪቶሪያ ስምምነት በኋላ መሆን የነበረበት ህወሀት እንደሌሎች ፓርቲዎች ፓርቲ ነው መሆን የነበረበት። ህወሀት በምን መንገድ ነው አሁን ህልውናውን ማስመለስ የሚችለው? አሁን ከሰሞኑ አንዳንድ የህወሀት ኮር አመራሮች የፖለቲካ ጉዳይ ነው በፖለቲካ ያልቃል እና ይሄ የመሰረዛችን ጉዳይ መልሶ ሪንስቶል ሊሆናል የሚል አስተያየት ሲሰጡ እየተደመጠ ነው ግን ኢዝት ፖሲብል አሁን ራሱ ህልውናውን መልሶ የሚያገኝበት ድጋሚ በትግራይ ፖለቲካ ዶሚኔት አድርጎ መንግስት ሆኖ የሚቀጥልበት እድል ይታየታል? እንግዲህ ምን መሰለ፣ እንደሚታወቀው ህወሀት ፖለቲካው ከተበላሸ እና ለህዝቡም የማይበጅ መሆኑ ከታወቀ ቆይቷል። በእኔ አስተያየት ከፖለቲካ አንጻር ሞተ ቆይቷል። ህወሓት ግን ድርጅታዊ ህልውና ነበረው። ድርጅታዊ ህልውና ነበረው እንጂ እንደ ፖለቲካ ይሞተ ነበር። ስብስብ ነው እንደ ድርጅት ግን ቀጥሎ ነበር። ይሄ ድርጅት ድርጅታዊ ህልውናውም እንደገና ፈተና ውስጥ ገብቷል። ምክንያቱም ተከፋፍሏል። ሁለት ሶስት ጊዜ ሁለት ሌያል ተከፋፍሏል። ቀላል የማይባል አባላቱ ቀላል የማይባል የአመራሩ አባላት ተሰንጥቀው ወጥተዋል። ስለዚህ በድርጅት ከድርጅት አንጻርም ያው ተከፋፍሏል። ስለዚህ ከፖለቲካ አንጻር ተቀባይነቱ በጣም ወጥቋል። ከድርጅት አንጻርም ተከፋፍሏል። እንግዲህ የነበረው ይሄን የተከፋፈለውን አንዱ አንዱ ክንፍ ፓርቲ ሆኖ እንዲቀጥል ነው እንቅስቃሴ ያደረገው። ይሄም ከህግ አንጻር ሳይሆን ህጉን ተከትሎ ሳይሆን ባለው በጉልበት በተለይ ሰራዊት የኔ ነው ህዝብ የኔ ነው ብሎ ስለሚያምን የሰራዊትም ምንድን ነው ክንድ ተተርሶ ነው የቀጠለው እንጂ እንደ ፖለቲካ ድርጅትም ሊቀጥልበት የሚችል ሁኔታ አልነበረም። ምክንያቱም ህጋዊ አይደለም እኮ ብለውታል። ህገ ደንቡን የተከተለ ህጋዊ ህጋዊነት የለውም ብሎ ግን በኃይል ፓርቲ ሆኗል። ይሄ ይገባኛል አያዋለሁ። በኃይል ፓርቲ ሆኖ እያለም ከህግ ውጭ ፓርቲ ሆኖ እያለም መንግስት ተቀብሎት ቆይቷል። አሁን የታደሰ ወረደ ወይ አሁን ያለው ጊዜያው መንግስት ሲቋቋም መንግስት እያወቀ ከህግ አንጻር ተቀባይነት እንደሌለው እያወቀ ከፖለቲካ አንጻር አይቶ እንዲቀጥል ተስማምቶ እሱ ያቀረበውን ተወዳዳሪ ነው የሸመው፣ እንደ ፕሬዚደንት የሸመው። አሁን አንድ ጥያቄ ቢጠይቅ ይስማሙበታል። የወድ ወረደ ኃይል መፈንቅለ መንግስት አድርጎ ነው ስልጣን የያዘው። እሱን ደግሞ ፌዴራል መንግስቱ ሌጂቲማይዝ አድርጎታል የሚል አስተያየት ይሰጣል። ይህን ይቀበሉታል? አዎ አዎ፣ እሱ ነው እኮ የሆነው በትክክል። አሁን የሆነው ያለው የወድ ወረደ መንግስት የመጣው በመፈንቅለ መንግስት ነው። በሌላ መንገድ በህጋዊ መንገድ አልመጣም። እንግዲህ መጨረሻ ላይ እዚህ መጥቶ በመንግስት በፌዴራል መንግስት ሲጨድቅለት የሆነ የህግ ነገር አለው። አመጣጡ ግን በመፈንቅለ መንግስት የመጣ ነው። ታጣቂዎች እና የህወሓት አመራር ባደረጉት አጠቃላይ የመፈንቅለ መንግስት እና የፈ መፈንቅለ ፓርቲ እንቅስቃሴ የመጣ እንጂ በምንም መምጫ የለውም። አሁንም እኮ ውክልናው ለማን ነው ታደሰ ስትለው፣ ለታጣቂ ሲጀምር ማለት ነው ለታጣቂዎች እና ለህወሓት ነበር። በነሱ አማካኝነት ነው ወደ ስልጣን የመጣው በመፈንቅለ መንግስት እንጂ በህግ አግባብ በስርዓት የመጣ አይደለም። ምክንያቱም ተሽመው የነበሩ አብዛኛዎች ተሽመው የነበሩ በጌታቸው ረዳም ተፈንግለዋል። እስካሁን ድረም እየቀጠለበት ነው። አሁን ገና ያላሳካሁት የሚለው የመፈንቅለ መንግስቱ የመጨረሻ እርምጃ ይሄ የደቡባዊ ዞኑን አፈርሳለሁ ብሎ የፎከረበት አለ ጊዜ አለ። ማነው ደብረጽዮን እና ምንድን ነው አመጣጡ? በመፈንቅለ መንግስት ነው ይሄ ምንም ጥርጥር የለውም። በመፈንቅለ መንግስት ቢመጣም ሌላ አማራጭ ስለሌለ መንግስት ሆኖ ቀጥሏል። መንግስት ሆኖ ቀጥሏል። ሌላ ሀይል ያለው ጉልበት ያለው ይሄን ሊቋቋም የሚችል ስላልተፈጠረ መንግስት ሆኖ ቀጥሏል። ስለዚህ እንደ መንግስት ሌላ አማራጭ የለም። ባዶ ከሚሆን ሁኔታው ባዶ ከሚሆን ይቀጥላል። ግን ጥያቄዎች የተነሱ ነው፣ ትግራይ ውስጥ ይሄ ህጋዊነት የለውም፣ ቅቡልነት የለውም፣ ለጂቲሜሲ የለውም። ስለዚህ ከሁሉም የተወጣጣ መንግስት ይመስረት ከሁሉም የተወጣጣ ከሁሉም ባለድርሻ አካሎች የተወጣጣ መንግስት ይቋቋም የሚል ነገር ጥያቄዎች እየቀረቡ ነው። በግልጽ እየቀረቡ ነው ያሉት። ይሄን አልተቀበሉም በጥንቻ በሀይል የመሄድ ስለፈለጉ ይሄን አልተቀበሉትም እስካሁን ድረስ እና ይሄ ነው እንደ መንግስት ያለው የታደሰ መንግስት። አቶ ጌታቸው የሁለቱ ኤፒሶድ መግለጫ ወይም ደግሞ ቃለ መጠይቅ እዛ ላይ የተነሱ ጉዳዮች አሉ። የክሪሚናል ኢንተርፕራይዝ ሲሉ ነው የህወሓትን ቡድን የገለጹት አቶ ጌታቸው እና ምንድን ነው አሁን አቶ ጌታቸው ያነሷቸው ነገሮች ህወሓትን በቃ እንደው የቀበረ ህልውናውን እንዲያከትም በቃ እንዲሞት ህዝባ የቀበሉነትም እንዲያጣ ያደረገ ነው የሚሉ አስተያየቶች አሉ። እንም በሌላ ጎን ደግሞ መገለጽ የሌለበት ነውር ነው ያሉትም አሉ እና እርሶ ምንድን ነው የታዩት ሁለቱን ተከታትሎታል ብዬ አስባለሁ እኔ እኔ እኔ እንግዲህ የአጠቃላይ አለማው ላይ ነው ችግር ያለብኝ። ለምንድን ነው አሁን የተባለው ለምንድን ነው በእነዚህ ሚዲያዎች የዚህ አይነት ነገር የተነገረው? የሚል ጥያቄ አለኝ። ስለ ህወሓት ባህሪና ሁኔታ ግን ከዛ በላይ ነው መናገር የምንችለው የምናውቀውም ማለት ነው። ይሄ የህወሓት አመራር በዝርፊያ መሰማረት በጣም አፋኝ መሆኑ እስካሁን ድረስ እንኳ ህዝብን የሚያስር የሚያንገላታ የሚፈጅ እንዲያውም አሁንም የቀጠለው ያለው ማለት ነው እንደ ተራ ድርጅት አይደል ነው። ምን በደም የመጣው በደም በምኖር ነው የሚለው ነው፣ እና ደም ጠጥቶ በምን ያፈሰሰ ለመኖር የሚፈልግ ድርጅት እንደሆነ ያው የምናውቀው ነው። ይሄ እንግዲህ ወንጀል ነው የሚፈጽማቸው ሁሉ ከወንጀል እስካሁን ድረስ እስር ቤቶች አሉ። እስካሁን ድረስ መንግሥት የማያውቃቸው እስር ቤቶች አሉ። እስካሁን ድረስ እስካሁን ድረስ የወታደራዊ ትሪቢናል አለው የሚፈርድበት ማለት ነው ያሰራቸውን ሰዎች የሚፈርድበት እስካሁን ድረስ ያ ህግ በረሃ ላይ ያለ ያወጣው ህግ እሱ ነው የሚያምነው ስለዚህ ይሄ ወንጀል ነው እንጂ መንግስትን አልተቀበለም። ይሄ የነበረው ጊዜያዊ መንግስትም ሲቃወም የቆየ ነው። ስለዚህ በወንጀል መዘፈቁ ብዙ ወንጀሎች እጅ ላይ እንዳሉ ሁሉም ሁሉም ትግራይ ውስጥ ያሉ ያለሱ እውቅናና ያለሱ ሁሉና ያለ ምክንያቱም ፓርቲው አጠቃላይ ማህበረሰቡን የሚቆጣጠር ምንድን ነው ጠቅላይ ፓርቲ ነው። ጠቅላይ ፓርቲ ደግሞ የሚያመልጠው ነገር የለም። የሰዎች ዝውውር ሲኖር ያቃል ወርቅ ሲዘረፍ ያውቃል። ብረት ሲሸጥ ያውቃል። የእርዳታ እህል ሲቸበቸብ ያውቃል። ሁሉም ያውቃል፣ የሚፈጸም ወንጀሎች ሁሉ ያውቃል። ስለዚህ የዚህ የእነዚህ ወንጀሎች ሁሉ እንሳሽ፣ ተሳታፊ፣ አስፈጻሚ ራሱ ነው። እንግዲህ ይሄ አሁን በህግ መንገድ በህጋዊ መንገድ አልሄድም የሚልበትም እንዳይጠየቅ ነው፣ ስታተስ ኮውን ለማስጠበቅ ነው እየፈለገ ያለው። ስለዚህ ይሄ አካሄድ ይሄ አካሄድ ህወሓት አካሄድ ምንም ተጠያቂነት እንዳይኖር። ስለ ጦርነቱም እኮ የሚነሱ ነገሮች አሉ። በጦርነቱ ሂደት የተፈጸሙ ወንጀሎችም እንግዲህ እኛ ከዛም በላይ እናውቃለን። ከዛም በላይ ያውቃል እኮ ሕብረተሰቡም ያውቃል፣ ብዙ ፖለቲከኞችም ያውቃሉ። ጌታቸው ካል በላይ ያውቃል። ስለዚህ ይሄን አወጣ የሚለው ነገር ከዛ በላይ በተለይ ነፃ የሆነ አጣሪ ቡድን ቢመጣ ወንጀሉ ምንም ስፍር ቁጥር የለውም ከዚያ ይበልጥ እንደሆነ እንዲያውም ጌታቸው የደበቃቸው ነገሮችም ሊኖሩ ይችላሉ ነው ምለው እንጂ ያ አይደለም አሁን በዚህ በፕሮፓጋንዳ መንገድ መምጣቱ ግን እኔ ችግር ያለው ይመስለኛል እንደ ፕሮፓጋንዳ መንግስትም ሊጠቀምበት ነው እንግዲህ በራሱ ሚዲያ በራሱ ደጋፊዎች በጦርነቱ ጊዜም ጦርነቱን በጣም ሲያጋግሉ በነበሩ ሚዲያዎች ይሄድ ማለቱ ዓላማ ብቻ ዓላማ ብቻ እንጂ ይዘቱ ላይ ያንስ እንደሆነ እንጂ ይበዛል ብዬ አላስብም። አንዳንዶቹ ምናልባት የምናውቃቸውን አረጋግጠውናል። ብቻ የቀሩም ግን አሉ፣ በብዛት ብዙ የቀሩ ነገሮች አሉ። የሚያውቃቸው ያልተናገራቸውና እንግዲህ ይህም ቢሆን ማለት ነው፣ በህግ መንገድ መጠራት አለበት፣ ማጣራት አለበት። ለወደፊቱም ይሄ የተመዘገበ ነው የታወቀ ነው እና ህወሓትም ጦርነቱን የሚጭረው እነዚህ የበላይ ታጣቂዎቹ አዛዦቹ በተለይ ሰላም እንዳይኖር የሚፈልጉት ይሄ ወንጀላቸው ተቀብሮ ተዳፍ ነው እንዲቀጥል ስለሚፈልግ ነው። ምክንያቱም ብዙ ጊዜ የነበረው ጊዜያዊ መንግስት አሁንም ቢሆን እነዚህ ሁሉ እናጠራለን፣ ወንጀሎች እናጠራለን ብሏል። ፈጻሚዎቹ ግን የሚገኝ አይመስለኝም። ምክንያቱም ራሳቸው ፈጻሚዎች የሆኑ የወንጀሉ ተባባሪዎች፣ አስፈጻሚዎች፣ ፈጻሚዎች የሆኑ በሚያጣሩት ሂደት ማስፈጸምም አይቻልም፣ ማጣራትም አይቻልም። ስለዚህ ይሄ ነው የምለው አቶ ጌታቸው ይዘን እንመጣለን የሚል መግለጫም ነገር አውጥተዋል። ከሰሞኑ ራስን ስለማደራጀት እና አዲስ የፖለቲካ እንቅስቃሴ ስለመፍጠር የሚያወሳ መግለጫ ነገር ነው ያወጡት እና እሱ ይቻላል? እሱ ፖሲብል ነው ወይ? በትግራይ ፖለቲካ ኮንቴክስት አንፃር እነ አቶ ጌታቸው ወይም ከጊዜያዊ መንግስቱ የወጡ ሰዎች፣ አቶ ጌታቸውና በዙሪያቸው የነበሩ አመራሮች አዲስ የፖለቲካ ኃይል መስርተው በትግራይ ዶሚኔት ማድረግ ይችላሉ ወይ? ወይም ህወሀትን መተካት ይችላሉ ወይ? እኔ እንግዲህ ህወሀትን መተካት ይችላሉ ወይ? ትልቅ ፓርቲ ይሆናሉ ወይ? ይሄ በመሬት ላይ የሚወሰን ይሆናል። እንግዲህ ምን ምን ዓላማ ነው ይዞ እንግዲህ ብዙ ነገሮች አሉ አንድ ፓርቲ ቁቡል ሆኖ እንዲሄድ ዝም ብሎ መሰባሰብ ብቻ አይደለም ምን ዓላማ ይዞ መጥቷል ህዝብ የሚጠቅም አላማ ይዟል ወይ የሚለው መሰረታዊ ነገር ነው የተሻለ ነው ወይ ለውጥ ያመጣል ወይ በልሂቁ ዘንድ ምሁሩ ዘንድ በህብረተሰቡ ዘንድ ተቀባይነት ያላቸው አላማዎች ይዟል ወይ የሚለው ነው ወሳኝ የሚሆነው ስለዚህ እንግዲህ አላማቸው አላያ ነው ምን ምን አላማ ነው ይዞ የሚመጡት አላየ ናቸው ደግሞ አዲስ ፓርቲ ነው እየሆነ ያለው። አዲስ ፓርቲ እንዲሁ በአንድ ቀን፣ በአንድ ወር፣ በአንድ በአጭር ጊዜ ተተክሎ ተቀባይነት በአጭር ጊዜ ሊኖረው ይችላል የሚል ግምት የለኝም። ግን እንደ አንድ ፓርቲ ግን መምጣት አለበት፣ ምንም ችግር የለውም። እንኳን እነዚህ ከህወሓት የተፈና የማን መን- የተሰነጠቁ በርካታ አመራርም ፖለቲካውም የፖለቲካ እውቀት ያላቸው ሰዎች ማንም ቢሆን የፖለቲካ ድርጅት መስርተው ቢንቀሳቀስ ጥሩ ነው። ተጨማሪ ነገር ነው። ለትግራይ ጥሩ ነው የሚሆነው። ግን ይህ ሲሆን ትንሽ የምለው ነፃነት የጠበቀ በራሴ የሚኖር በህዝቡ ተማምነው የሚኖር ፓርቲ መሆን ያለበት ሆና አለ። ምክንያቱም የመንግስት ተቀጽላ ከሆነ የአንድ ኃይል ተቀጽላ ከሆነ ይሄ ፋይዳ አይኖረውም። ስለዚህ ራሳቸውን ችለው ትግል ያስፈልጋቸዋል። መሬቱ በጣም ከባድ ነው። እንዲሁ እንደ ንግግር አይደለም። የኔ የኔ ልምድ ትግራይ ውስጥ እንደ ተቃዋሚ ፓርቲ ሆኖ እንደ አዲስ ፓርቲ ሆኖ መደራጀት፣ ሁሉም አይነት እስርም ሞትም ሁሉም ያስተናግዳል። ስም የማጥፋትም ሁሉ ነገር ይመጣል። ይህን ተቋቁሞ ህዝብ ውስጥ የመግባት ጉዳይ ነው። ብዙ ትግል ይፈልጋል። እንዲሁ ቀላል አይደለም። ፖለቲካ ድርጅት ስለ ስለደራጀ ወዲያውኑ ኃይል አትሆንም። ትግል ያስፈልጋል። ጊዜ ያስፈልጋል። ስለዚህ እንዲሁ እንዲሁ ትላልቅ ሰዎች ናቸው ወይ በፓርቲውን ያውቁታል ከውስጥ ምናምን የሚለው አይደለም። ትልቁ ነገር ቁጠኝነት አላቸው ወይ? ግልጽ አላማ አላቸው ወይ? ይህን ለማስተግበር ደግሞ ቁጠኝነት አላቸው ወይ? ታች ወርደው ለመስራት ይሄ ሁሉ ይጠይቃል። ስለዚህ ይህን ለማድረግ ጊዜ ይፈጃል። በአጭር ጊዜ ዝም ብሎ ተጠምቆ የሚደርስ አይደለም። ፓርቲ ብዙ ስራ ይፈልጋል። ከህብረተሰቡ ጋር መገናኘት ይፈልጋል እና ሳይ ሆኔ ኮርስ አንድ አማራጭ ሊሆን ይችላል። ፍንጭ ሰጥተዋል። መቼስ የህወሓት አፈናን ለመቃወም እንደሚቃወሙ እንደሚቋቋሙ ተናግረዋል። እንዲያውም ፓርቲያቸው የሊበራል ዲሞክራሲ ርዕተ ዓለም እንደሚከተልም አስቀምጠዋል። ይሄ አይዲዮሎጂው ብቻ ነው የፈነጩት እንጂ ያፈነጠቁት እንጂ የፖለቲካ ይዘታቸው ምን ይሆናል? ምንድን ነው? ስለ ስለ ትግራይ ያላቸው እይታ ቪዥን ምንድን ነው? ስትራቴጂያቸው ምንድን ነው? የት ያደርስቷል? ምን ለማድረግ ነው የመጡት? ከኢኮኖሚው አንጻር፣ ከፖለቲካው፣ ከስርዓቱ ይህ ሁሉ ፖለቲካው ምን ምን ምን ምን ይሆናል? መዋጫው የትግራይ ህዝብ እንዴት እንዴት ነው ካለበት ችግር የሚወጣው ካለበት ማጥ የሚወጣው የሚለውን ሁሉ በትክክል አስቀምጠው ካስቀመጡ እና ብርቱ ትግል ካደረጉ አንድ ተገዳዳሪ ፓርቲ ሊሆኑ ይችላሉ፣ በሂደት ማለት ነው። በሂደት ከልብ ከልብ አድርጌ ነው የማመሰግነው ጋሽ ገብሩ እግዜር ስጥልኝ እንደውል ጊዜ እሺ እኔም አመሰግናለሁ።